እንዴ፣ ጽጌ የኔ ቆንጆ፣ አረ የኔ ቆንጆ፣ ስትንፋስ ሺ እኮ እስካለች ድረስ ህይወት ይቀጥላል። አንድ ዳኒ ቢሄድ ማለት ነው ሺህ ዳኒን መደርደር የምትችልሽ ነሽ፣ ቆንጅዬ ነሽ በዛ ላይ እንዴ ዳን ሄደ ትናንትና አላቀሽም ብለሽ በእንደዚህ አይነት ውሳኔ ክሎሮክስን የሚያህል ነገር ጓደኞችሽን አስጨንቀሽ ሩታና አብርሽም ደግሞ ለሰርጋቸው ሄዶ ለመዝናናት ሄዶ በእናንተ የተነሳ እነሱም ተጨነቁ፣ እውነት እረፍትም አጡና በዚህ ልክ እራስሽ ላይ ክሎሪክስ ጠጥቶ ህይወትን ማጥፋት መወሰን ማለት እውነት ስህተት ነው። ዳኒ ከዳኒ ውጭ ሰው እንደሌለ እያደረግሽ ነው። ና አንድ ዳኒ ብሄድ ሺ ዳኒ መደርደር የምችል ይዥነሽ ና ወጣቱ እስከእናንተ ምንድን ነው የሚማረው? ነው ወጣቱ ምንድን ነው የሚማረው? በፊት የመዳም ቅመሞች እየተ ባለ ነበር። ይሁን ለምንም ስሩት፣ ይህን ቪዲዮ ግን ወጣቱ ለምንድን ነው የሚማረው? አሁን እኮ በዚህን ሰዓት የመዳም ቅመሞች ነቅተዋል። ማንም ሄደ ማንም መጣ አይደለም፣ ክሎሮክስ ዞር ብለው እግዚአብሔር ነው የሚላቸው። በቃ ብዙ ነገር ተምረዋል ማለት ነው። አሁን ደግሞ ከናንተ ቪዲዮስ ወጣቱ ምንድን ነው የሚማረው? ዳኔ ይሄዳ የኔ ቆንጆ፣ ሁሌ ዳኒ አንቺን እንዳቆሰለ ነው ኔ ማየው፣ እንደ ተጣላችሁ አንቺን እንዳቆሰለ ነው። ስለዚህ አይጠቅምሽም ዳኔ፣ ወደ ህይወት ሽ ራሱ ጽጌ ቢመጣ ዳን የሚጠቅምሽ ልጅ አይደለም። እዛም እዛም ይል ሰው እንደውም ለህይወት አይጠቅምምና አንቺን መሰለሽ ትናንት አላቅሽም ስላለሽ ብቻ በስልክ። አንቺን እኮ ብዙ የሚፈልጉሽ ሰዎች አሉ፣ ቤተሰቦችሽ፣ ጓደኞች እህቶችሽ ብዙ አንቺን የሚመኝሽ የሚፈልግሽ ሰው አለ። በእጅ ያዙት ወርቅ እንደ መዳብ ሆነሽበት ነው፣ ለዳኒ ማለት ነው። እና ራስሽን ወርቅ ማድረግ ነው። አንቺ ውድ ቦታ ስትገኝ ነው ውድ ምትሆኝ፣ ርካሽ ቦታ ስትገኝ ርካሽ ትሆኛለ። ስለዛ ራስሽን ማስወደድ ያለብሽ ራስሽ ነሽ ጽጌ። በዚህን ልክ እንደዚ አይነት ውሳኔ መወሰን ደህቶች ለሚያሽ ተመልካች ህቶች አንዱሽ ብዬ ነው የማስበው። ባለፈ ማብሪ ቪዲዮ የሰራሻልጅ ትሽነት ና ለታናናሾችም እንድን ነው እውነት እንኳን ቢሆን ማለት ነው። እና ለሚመለከታችሁት ወጣት ምን እያስተላልፋችሁ ነው ያላችሁት? ስለዛ ህይወት ይቀጥላል። ና እንደዚህ አይነት ውሳኔ ጽጌ በራስሽም ላይ መወሰንች ልክ አይደለም። በእርግጥ ክሎሪክስ አይገልም ቢሆንም ግን ይሄ ውሳኔ አግባብ አይደለም። ና ትናንትና እንግዲህ ቤተሰቦች የዘግታል ከፍትም ብላ ነበረ። ዛሬ ግን እንደምንም ብለው እንግዲህ ያው ከፍተው ጽጌ እንግዲህ ክሎሪክስ ለመጠጣት ቁጭ ብላ ነው የተገኘች። ግን አልጠጣችም ብለዋል። ግን አዙሯ ደግሞ ወርቃለች። ውሃ ደብተውባታል፣ ወተት አጠጥተዋታል ማለት ነው። ነገሩ ማለት ነው ቤተሰቦች ና ከጽጌ ግን አይጠበቅም። እውነት ለመናገር ቤተሰቦች ያውም ለዳኒ ያውም ለዳኒ እውነት አይጠበ ዳኒ ሲጀመር ረባሽ ነው፣ ረባሽ በሄደበት ሁሉ የአዲስ አበባው ደግሞ አልበቃ ብሎ ደግሞ አዱባ ሄዶ ማለት ነው እና በዚህ ልክ ሴት እንኳን ይዘሽ ብታይ ማድረግ የሌለብሽ ነገር ነበረ። እና የዳኒን ባህሪ ደግሞ ታውቂያለሽ እና ለማንኛውም እንኳን ተረብሽ ጽጌ ቆንጆየዋ ማለት ነው። እና ሩታና ሜሪ መችን በጣም የቀወጡት ቤተሰቦች በጣም ተጨንቀው ነበር። እንደውም ወንድ ልጅ ጠንካራ ነው ይባላል፣ ና ወንዶቹ ይሻላሉ እና አሁን ደህና ናት እንደምታያት ውሃ ምንም ተረጭቶባት ወተትም ጠጥታ እንግዲህ ያው ተርፋልሽ ማለት ነው። ለማንኛውም ዳኒ መችም የሰራህን ይስጥ ብያለሁ። እውነት የሰራህን ይስጠች ልጅ እንደዚህ ማንገላታት ተገቢ